ቅዱስ አሐዱ በኋላ ከእግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወሰን ሁሉ ለሰኔ በዛች ዕለት ተስካረ ክቡር መልአክ ሚካኤል ሊቀ መላእክት አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመላኩ የሚካኤል መታሰቢያውን በዓል ያከብራሉ። የሚያከብሩበት ምክንያት እንዲ ነው። እስክንድርያ ትባል ከተማ አክላው አክላው ባጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራል ነበርና በየዓመቱ ሰኔ በማተ 12 ቀን በዚያ ምኩራል ህዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያ ምኩራብ ውስጥ ዙሃል የሚኑት ታላቅ የነሐስ ካወት ነበርና በዓሉ በሚከበርበት ዕለት ብዙ ፍሬዎችን ያቅሉለት ነበር። አባ ለስክንድሮስም እስከ ተሾመበት ዘመን ድረስ ስለዚህ አጣው እንዲህ ያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ቤት ውስጥ ነበር። አባ ለስክንድሮስም በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ኮንስታንቲኖስም በነገሰ ጊዜ ክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰራው ወዶ ወዶ ሳደግ ወስቋንዶች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበር እንደምበና ነው። ካንተ በፊት 18 ሊቃነ ጳጳሳት አቆዋል፣ ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው፣ ስሕተታቸውንም በመግለጥ እንዲብሉ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው፣ እሱንም የሚያመልክ ሰይጣናትን ያበልጋቸዋል። ምክንያነሱ ቤተሰቡ ቀድሞ እንደነበረ አድርጌ ይህን በዓል ሰራላችኋለሁ። ይኸው ጣዖቱን እንድሰብረውና እንድንሰብረው ምኩራቡን እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱት ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ እግዚአብሔር ዘድ ባለሟልነት ያለው ስለሆነ ስለእኛ ይማገዳለና ይህንን ብሎ በዚህ በጎ ምግባር አስወግዳቸው። በዚህ በጎ ምክራ አስወ አስወ አስወደዳቸው እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉት። በዚችም ዕለት አከበሯት። እሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ሙራ ከዚያ በኋላ አፈረሷት። ይህም ተሰራ እስከዛሬም ጸንቶ ይኖራል። ዳግመኛም በዚህ ጭረት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ መላእክት በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳል። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙዎች ናቸው። ከነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በአሥራ ሁለተኛው ቀን ይልቁን በሰኔና በኅዳር ያከብር ነበር። በጎረቤቱ ምርህ ላይ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔር የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ በራራቱም ይዘባበትበት ነበር የሕይወት ዘበኑ ተፈጽሞ የሚሞትበትና ከዚያ ኃላፊ ዓለም ድካም የሚያርፍበት ጊዜ ሲቀር የክቡር መላኪ ከደም የበዓልን መታሰቢያ ታደርግ ዘንድ በጽዋዓት ሰጭም ትሆን ዘንድ ሚስቱን አዘዛ ከዚህ በኋላ አረፈና ገንዘው ቀበሩት ሚስቱ ጸንሳ ነበረች የሆለጃዋ ጊዜ ደርሶ ተያዛት በታላቅ ጭንቅም ውስጥ ሳለች እንዲህ ብላ ጸለየች የእግዚአብሔር መልአኩ ሆይ ራራልኝ በሱ ዘንድ ባለባለታለህና በእግዚአብሔር ዘንድ ስለኔ ይለምንልኝ ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅ ወለደች። እግዚአብሔር መልክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃን ሆነ እንዲዞ ባደርከው ረኅራ የሌለውን የዚህን ባለጸጋ ገንዘብና ሀብት ትሪፉንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዝዋል። ባለጸጋውም በቤቱ አልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከላኩ ሰማ። ይህንንም በሰማ ጊዜ ታላቅ ካዘን ደረሰበት። ሕፃኑ ወም የሚገጥበትን ምክንያት ይፈልግ ጀመር። ነገር ግን ክሪ ዋና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለ ጸጋው ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነ ዘንድ ልጅሽን ስጪኝ፣ እኔም እያወጀብኩና እያለበስኩ አሳድገዋለሁ፣ ለአንቺም ሀያ ወቄት መቅሰት ሰጥሻለሁ አለ። ይህንኑ ነገር ከባለ ጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያ ወቄት ወርቅ ሰጣት። ልጇንም ወሰደው፣ የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጅ ቁመት ልክ ሳጥን አሰርቶ ህፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባሕሩም ተሸክመው ወስደው በባሕሩ ታበት ቁሪ ዋውና በጌታችን ፍቃድ ያ ሳጥን ሳይሰጥም ከዚያች አገር የሃያ ቀን መንገድ ያህል ርቃ ወደ የምትገኝ ወደ አንዲት አገር እስከሚደርስ በባሕሩ ላይ ተንሳፈፈ። በባሕሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረ እና ሳጥኑን በውኃ ላይ ተንሳፎ አየ። እርሱን ከባሕሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመር። ወዲያውም ተነስቶ ወደ ባይሉ ሄደና፣ አንድ አሳ የሚያጠምድ ሰው አገኘ። አጥማጁን ለም መረብህን በኔ ስም ጣል ለሚያዘው አሳ ዋጋውን እሰጥሃለሁ አለ። አጥማጁ እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውን ሰጥቶ አሳውን ተቀበለ። አሳውን ይዞ ወደ ቤቱ ሄደ። በበሉም ውስጥ መክፈቻ አገኘ። መክፈቻ ጊዜ ተከፈተ። በውስጡም ልጅ የለው ነበርና፣ ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ብሳኑን በመልካም አስተዳደግ አሳድገው። ብሳኑን አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለ ዘጋ ተነስቶ ወደዚህ ሀገር ሄደ። በመሸም በመሸም ጊዜ ወደ በግ ጠባቂ ደጅ ደረሰ። በግ ጠባቂውም እስከነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም ሰጠ አንደው አለው። በግ አርቢውም እንዳርኪውንና እድህር አለው። ባለሰጋውም በዚህ አደረ። ራት በሚቀርብም ጊዜ ህፃኑን ባይራ ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነው ልህ ብሎ ጠየቀው። በግ ጠባቂውም አዎ ታናሽ ህፃን ሆኖ ሳለ ከከባይራ ይንቸዋለውና እግዚአብሔር የሰብተኝ ልጅ ነው አለው። ባለጸጋውም በምን ዘመን አገኝኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባይር ይጣሉ መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን እንዲጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው። እገሊት ወደምትባል ሀገር በቤት የረሳሁት ጉዳይ ስላለ እንድልከው ልጅህን ዘንድ እሻለሁ። እኔም የዲካን ዋጋውን ሀያ ወቄት ወርቅ ሰጥለሁ አለ። የብላቴናውም አባት ስለገንዘቡ ደስ ብሎት ልጁ ባህራንን ሰጠው፣ እንዲህ ብሎ አዘዘው። ልጅ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤት ልክህ ዘንድና ወደ ቤትህን በሰላም ትመለሳለህ። ባህራንም አባት ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜ ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ ለምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋ፣ ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰልብቶ የአንዲት ቀን ጉዞ ሲቀረው እና ወይ በላይ ካልቃ የከበረ ሚካኤል በንጉሥ ክብር አምሳል በለች ፈረስ ላይ ተቀምጦ አንተ ጎልማሳ የያዝተው ምንድን ነው? አለው ወደ ገዳ ሀገር ወደ ቤቱ ለማድረስ ከአንድ በለትጋ ባለጸጋ የተሳፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጥተው። በዚያን ጊዜ የከበረው መልአክ ሚካኤል ይችን የሞት መልእክት ደመሰሳል በርቷ ክንታም በንፋት ለውጦ እንዲህ ብሎ ጻፈ ይችን ደብዳቤ ይዞ ለመጣ ባይላል ለሚባል ሰው ይች ደብዳቤ ደርሳ በምትነበበበት ጊዜ ልጄ ገሊ ተናጋውት በውስጥና በውጭ ያለ ንብረቴና ጥሪኬን ወንዶችና ሴቶች ባሮችን ተስላላ ንብረቴንም አውርሸዋለሁና የፈለገውን እንዲያደርግ ስልጣን ሰጥችዋለሁና እኔን ተጠብቁኝ። እኔ ብዙ ዘገይ ያለው የኔ ሹም ገኔ ሆይ በእኔና በአንተ መካከል ይቺ ምልክት እነሆ ቀዲ በኋላ ሽበው ለባይራ ሰጠውና ወደ ባለ ዘጋው ቤት ሂደ። ይቺ ደብዳቤ ለሹሙ ስተው በጎዳና ምን እንደተገናኘው አትንገረው፣ እንዳይገድህም ይህን የሞት ደብዳቤ ለውጭ ዳለው አለው። ባይራም እሺ ጌታ አዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ሹሞ ሰጠው። ባነበባት ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሉም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል ባለጸጋው እንድጫጋቡ አርባ ቀን ያህል ደስታና ሐሴት እያደረጉ ነው። ከዚህ በኋላ ባለጸጋው ከሄደበት በመመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን እንደተባለ ያንተን ደጋቤ ላመጣ ጎልማሳ ሰው ልጅ ደሪትን አጋቡት እነሆ ለአልባ ጨናት በሰርግ ላይ ነው ገንዘብህን እና ጥሪትህ ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረቱ ላይ ወድቆ በድንገት ወደቀ፣ በድንገትም ሞተ። ባራን ባህራንም በጎ ስራዎችን የሚሰራ ሆኖ የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ ሚካኤል እንደሆነ ዲገዶ የሚሻውን የባደ ጸጋውን ትሬቱንም ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመር። ቤተ ክርስቲያንም ሰራለት። የቅዱሱ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድቆች ታምራቶች ተገለጡ። አይራኑ ቅስና ትፉ ወስከ ለተሞቱ በዚያቸው ቤተ ክርስቲያን ውስጥ የሚያገለግል ሁኖ ኖረ። በዚህ የከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና አባቱ ከልጆቹም ጋር

ከሲወል ሶስት ጊዜ በክንፎች ተሸክመን እንድታወጣ አዝዣ አለው። ይህንን ቃል በሰማ ጊዜ እጅግ ደስ ብሎ ወደ ባላ የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባይራ ሳለፋቸው እነርሱንም ከብቻው ጌታ በከሪም ሩጣቸው። ስለዚህም የዚህን አለቃ ታላቅ የከበረ መላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማብሬ መታገል ይገባናል። እርሱ ከሰይጣኖት ወጥ መድያነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንን ያስተሰረ ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ያድርግ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ረፍተና ሲሰጥ ዘንድ ወደ መንገድ የሄዱ አባቶቻችንን እና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመጥሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻ ይቱ ሕቅታ ድረስ በገናቸው ሃይማኖት ያሰራን ዘንድ በእግዚአብሔር ፊት ስለኛ ይለብናልና የክርስቶስ ወገኖች ሁሉ የሆኑ መኮንን በኮን መኳንንቶችም ጠብቆ በወንበሮቻቸው ላይ ያተናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም ለሚካኤል ማሪ ውት ወታ አዛዚ ለሰብ በዲበሰናይቱ ለቀብነዝንቱ ሚካኤል ለቀብነዝንቱ መልአክ በድምፀ ልፋቱ በከመኮነ ቀዳሚ ውስተ ሰማያት እገቱ ለእግዚአብሔር ይከቡ እንዳግል በመጽቱ ወበዛቲ ዕለት ካዕበ ኮነ ተስካረ ዕረፍታ ለአፎምያ ቅድስት ብእሲተ አስተራን አስተራኒቆስ ፈራይ እግዚአብሔር። ዳግመኛ በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎምያ የረፍቷ መታሰቢያ ሆነ። ይህም ሰው በየወሩ ሶስት በዓላቶችን እያከበረ ሆ እኒህም ክብር ይግባውና የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓለ መታሰጋ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን መታሰጋ በየወሩ በ12 ልክ ናቸው። የሚወጥበትን ጊዜ ሲቀርብ እርሱ ሲሰራ የነበረውን እጽዋት ይልቁንም እንዲህን ሶስቱን በዓላት እንዳታስታድል ሚስቱን ቅድስት አፎምያን አዘዛት። እርሷም የከበረ መልአኩን የሚካኤልን ስዕል ያስፍልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀምረች። ሰይጣን ግን ቀናባት በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ፣ እረዳልሻለሁ። ገንዘብሽ ሳይል የልጅነትሽ ሞራት ሳይል ፋጎተች ልጅ ትወልጂ ዘንድ እመክረሻለሁ። በአንሽን መንግስት ከሰማያትም ወርሷን ጽዋቱም የሻም አፎሚያም እንዲላ መለሰችለት፣ እኔ ከሌላ ሰው ጋር እናድገነኝ በእግዚአብሔር ፊት ቃል ኪዳን አድርጊያለሁ። ምግቦችን መንቲቶች እንኳን ሌላ ባለ አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ እንዴት ይሆን ይገባል? ምክሩን አልሰማች ጊዜ አርአያውን ለውጦ በሪያ ጮባት፣ እንዲህም አላት እኔ በሌላ ጊዜ መጣለው። እርሷም የከበረ መላኩ የሚካኤል ዛ አሳደ አሳደደችው። ከዚህም በኋላ ሰኔ አስራ ሁለት የከበረ መላኩ ሚካኤል በሚከብርበት ዕለት እሷም የባሉ ዝግጅት ስታዘጋጅ ሳለች የብርሃን መልአክ መስሉ መጣ። አፎምያ ወይ ሰላም ላንቺ ይሁን፣ እኔ መልአኩ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን ለአንድ ሴት መልህክ የሌለውን መርከብ እንደምትመስል ወኪ እንደ አብርሃም እና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶች እንዳገቡ እግዚአብሔር እንደ እንዳሰዩት ከብሉይ ኪዳን መጻሕፍትም ጥቅሶችን ያመጣላችሁ ይባል። ቅድስት አፎምያ መልሳ አንተ እግዚአብሔር መልአክ ሆን ከመስቀል ካንተ ወጀራ አለ ሳይዝ ወደ ሌላ በሰማ ጊዜ መልኩ አነቃ ወደ

የበዓሉንም ዝግጅት እንደሚገባ ከተሰበች በኋላ ወደ ኤጲስቆጶስ እና ወደ ካይናቱ ሁሉ ላገች ጊዜ ነገሮች ከዚህም በኋላ የገበረ የበላኩ በሰላም አረፈች። እኛንም ነው

ከእስክንድርያ ሀገር ሰዎችም የተዋዋቂ ሰው ሰው ነበረ። እሱም ክራይን ከእናትና አባቱ ከሌሎቹ ብዙዎች ሰዎች ጋር ከእስከና ጥምቀትን ወንጌላ ወንጌላዊ ማለቆሳ አጠመቀው። ከዚህም በኋላ አናጉል እስቲ ስነት ሾመው። ከአናጉል እስቲ ስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅዱስ አንያሎስ ዘንድ እያገለገለ ቤተ ክርስቲያን መጻሕፍትን በመማር አደገ። ህዝቡንም ሁልጊዜ ይመክራቸውና ይገሳቸው፣ ያስተምራቸው፣ በከላት ሃይማኖትም ያሳናቸው ነበር። አባ አረፍ

ከእርሱ አስቀድሞ የነበረ አባ ገብረ ከስቶስ ባረፈ ጊዜ ኤጲስ ቆጶሳት እና የሕዝብ አለቆች ተስማምተው ወደ አስቄጦስ ወደ አባ መቃርስ ገዳም ወጡ። ለዚች ለከበረች ሹመትም የሚገባውን እየመረመሩ ሁለት ወር ያህል ኖሩ። በአባ የዋን ለሰዓት ሲር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበር። ለእርሱም የእግዚአብሔር ናቸው ገልጾለት እንዲህ አለው። ለኤጲስ ቆጶሳቱ ለዚች ለከበረች ሹመት የሚገባ ስሙ ጋር ጂ የሚባል ሩካቸላቸዋለና ትዘማላቸው አትዘኑ በላቸው አሉ። ያን ጊዜም ቅዱስ ገብረ ኢየሱስ ይህን ነገር ነገራቸው። ከዚህ በኋላ ይህን አባት ይዘው ያለ ፈቃዱ ወንጌላዊ ማርቆስ በሆነ መንበር ላይ ሊቀ ጵጵስና ሾሙ። ተሾመም እጅግ አዋቂ ነበረና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመ። ብዙ አብያተ ክርስቲያናትን አደሰ። ከዚህ በኋላ ለኢትዮጵያ ሀገር አንድ ፓፓስ ሾመ። በእውቀቱና በልግነቱ እጅግ ደስ ተሰኙበት። ብዙዎችን ከክፉ ሥራ ወደ በጎ ሥራ መልሷቸዋልና እግዚአብሔርንም የሚፈሩ ሆነዋልና በበጎ ሥራም ሰንተዋልና ለንጉሡም እንዲህ መቋንቶቹ ብዙ ሚስቶች ነበሯቸውና እሱ ስለ አስተማራቸውና ስለ ገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በአንዲት ሴት ሰኑ። የከበረ አባ ቄርሎስም አስራ አንድ ዓመት ከሦስት ወር ተኩል ሲፈጸምለት ሥጋውንና ደሙን ተቀብሎ በሰላም አረፈ። ሥጋውንም ወደ አስቄጥስ ገዳሙን አባበቃር ስደው ተሸክመው ወስደው ከከበሩ ሊቃነ ጳጳሳት

ዳግመኛም በዚች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ይህን ቅዱስ ወላጆቹ በሆነበት ጊዜ እግዚአብሔር በመራትና በጎ ሥራ አሳደጉት። ምክንያቱም ሽቶ ባጎሙትም ጊዜ የደረሰበት ጉዳት እንደሌላ የተው ንጉስና የወፋን ሰዎች ሁሉ አይደለም ወይ? እግዚአብሔር መልአክ ከግርፋት ሰውሮታልና። ከዚህ በኋላም ወንድሙ ንጉስ በአንተ ላይ ስላደረግኩት ነገር ክፉ ስራ ወንድም ይቅር በለኝ ብሎ ለመነውና ተሰሳቸው ታረቁ። ከዚህ በኋላም እግዚአብሔር መንግስትን አወረሰው። መንግስትን በያዘ ጊዜ እግዚአብሔር በሚያደርግለት ስራ ለድሆች ለመስኪኖችና ለችግረኞች ይመጸውት ነበር ክብር ይግባውና ጌታችንን የፍጡን ጽናት ጊዜ እግዚአብሔር መልአክ ተገለጠለት። ወደ ወደ ሰማያት አውት አስሩን አብያተ ክርስቲያንም እንደሚሰራቸው አሳየው። እነርሱን ስራቸው የየራሳቸው የሆነ ልዩ ነው። ተመልሶ መንፈስ ቅዱስ እንዳራከቀው አስደናቂ ተወ ዋነሳቸው አብያተ ክርስቲያናትን አንጾ በፈጸመ ጊዜ መንግስቱን ለወደሙ ልጅ አወረሰ። ከዚህም በኋላ ከሪቦና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ ኃይላፋት ሰራዊቶቹ ዙሪያውም ሁለው ወደ እርሱ መጥቶ እንዲህ አለ። ወዳጄ ላሊበላ ሆይ ሰላም ሰላም ላንተ ይሁን። ለኔ በማይታበል ቃል ይነግርሃለሁ ማደሪያው ሁሉ በከበሩ ከከበሩ አስራ ሁለቱ ሐዋርያት ጋር ይሁን። በጸሎትህና በቃል ኪዳንህ ለሚታመን እምነቱን እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የዳር ኢየሩሳሌም ወዳሉ ቤተ መቅደስ እንደሄደ ይሆንለታል። መቃብርህን የተሳለመ እንዴት ሳለመ የስጋዬን መቃብር እንዴት ሳለመ ይወንደታ ባመታቱ ወሮች ሁሉ የተራውትን ያጠገብ የተሰው የተተሙትን ያጠጣ መታሰቢያ ህን እንደሚያደርግን የተሰወረ መና መግበዋለሁ። የህይወት ሰዋን አጠጣዋለሁ። በመታሰቢያ ቀን መጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት ውስጠኛው መጋረጃ አስቀምጬ ከተቆረሰው ስጋዬ አቆርበዋለሁ። በአማላጅነትም እየታመለ የገድልና የቃል ኪዳን ህዝብ ወጻግ የሚጽፈውን ያንተ ስም የተሳከበት በተሳከበት ቦታ ሁሉ እኔ ስሙን ጽፋለሁ በፍጹም ልቡ ለሚያብን ይህን የማይታበል ቃል የተናገርኩ ያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው ላሊበላም ይህን ቃል ኪዳን ስላሰጠው ክብር ገባውና ጌታችንን እያመሰገነ ወድቆ ሰገደ ጌታችንም ሰላም ታሰጡት በክብርና ወደ ሰማያት አረገ ከዚህም በኋላ ጥቂት ታሞ ታሞ በሰላም አረፈ ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያው ለሆነ ማረፊያው አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን በረከቱም ከእኛ ጋር ሰላም ለላሊበላ አራሴ መቅደስ መጥበ በእብን ይቡ ስንበለ መሬት እግዚአብሔር ስና በስማ